መስከረም 24 2018፣ ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና መሰበር ዜናዎች ይዤ ቀርቤ ያለሁ። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። ጎጃም ላይ በመከላከያ ሰራዊቱና በፋኖ ኃይሎች መካከል ከባድ ውጊያ እየተደረገ ነው። ደንበጫ በነበረው ውጊያ ፔምፔ ብረት ለበስ ታንክ በፋኖ ሙሉ በሙሉ ሲወድም ታንክ ዘዋሪውና የጦሩ ዋና ዋጊ ከናጃቤዎቻቸው ላይመለሱ መሸኘት ማግኘታቸውም ተነግሯል። በሌላ በኩል እዚሁ ጎጃም ላይ ፋኖ ወደ ደብረ ማርቆስ በሶስት አቅጣጫ በመግባት ኦፕሬሽን ሰርቷል። ደብረ ማርቆስ በቦምብ ትድብል አልቃለች። በዝርዝር መረጃ ይዘንበታል። ወዲህ ደግሞ ፋኖ በወሎ የሚያደርገውን ውጊያም አጠናክሮ ቀጥሏል። የፋኖ ኃይሎች ከተሞችን ሲይዙ፣ አገዛዙ ሙስሊሞች ላይ ጥቃት ፈጽሞ ፋኖ ፈጸመ ማለቱም ተነግሯል። ከቦታው እውነታውን የሚገልጽ መረጃ ይዘናል። የፋኖ መሪም ስለ ሁኔታው ማብራሪያም በስልክ ይሰጣል ይሰጠናል እናስደምጣችኋለን። እንዲሁም በአራቱም አቅጣጫ እየተደረጉ ስላሉ የውጊያ መረጃዎች የሚያደርሰን ሌላ ከፍተኛ የፋኖ አመራርም በስልክ መስመራችን ላይ ይገኛል። ከእርሱም ጋር እናገናኛችኋለን። ወዲህ ደግሞ አዲስ አበባ አስደንጋጭ መረጃ ተሰምቷል። ሰዎች እየሞቱ ነው። በአራብሳ መንግስት መር ጥንቁልና ስለሚደረግበት ህጻናት ስለሚገበሩበት መረጃም የምንነግራችሁ ጉድ ይዘናል። ታደምጡታላችሁ። በቃሊቲ በቀን አምስት ሬሳ ስለሚወጣበት ያለባበት የመንግስት ጭካኔም የደረሰን መረጃ አለ። ታደምጡታላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርእስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማሽ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ህዝብ ልጆች ድል ጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ የጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሜ ወደ አደረኩት ዘገባ አልፋለሁ። አዲስ አበባ ላይ አስደንጋጭ ነገሮችን መስማት የተለመደ ሆኗል። ነገር ግን ይህ የዛሬው በሚዲያችን በነዋሪዎች በኩል የተላከልን መረጃ ለሰሚውም ለነጋሪውም አስደንጋጭና ልብ ሰባሪ ነው። መንግስታዊ ጥንቁልና በአዲስ አበባ ጉዳዩ ወደ አዲስ አበባ አራብሳ ሰፈር ይወስደናል። ነገሩ የሚፈጸመው እዚሁ ሰፈር ነው። ይህ በምስሉ ላይ የምትመለከቱት ቤት በኦሮሚያ ልዩ ኃይል የሚጠበቅ ሰፊ ግዛት የተያዘበት፣ የአካባቢው ነዋሪዎች እንደሚሉት የሴት ጠንቋይ ቤት ነው። ከሰሞኑ ብቻ በዚሁ አራብሳ አካባቢም 11 ልጆች ጠፍተው እስከ ዛሬዋ ዕለት ድረስ የገቡበት ፈጽሞ አልታወቀም። መቼስ ከሰሞኑ በዚህ በምስሉ ላይ ስለምትመለከቱት ስለዚህ ህፃን ልጅ አብዱል ጀሊል አብዲ ያልሰ ሰማ የለም። ሕፃኑ እናቱ ግቢ ውስጥ ታውሂዳ ስትመለስ ጠፍቶም ስትመለስ ጠፍቶባት ለረጅም ቀናት በሰፊው ፍለጋ ሲደረግ ቆይቷል። ይህ ሕፃን ልጅ ተፈልጎ ይገኛል ተብሎ ሲጠበቅ ነገር ግን አንድ አስደንጋጭ ነገር ተፈጠረ። አራብሳ አካባቢ ከሚገኘው ወንዝ ስር አንገቱ ተበስቶ የተወሰነ ደም ፈሶት በጥቁር ሻረብ አንገቱ ተጠቅልሎ አንገቱ ተቀጭቶ ወንዝ ዳር ተገኝቷል። የአካባቢው ነዋሪዎች እንደሚሉት ልጁ ተገብሮ ነው። ነዋሪዎቹና እናት ይህንን በሰሙ ጊዜ ለቅሷቸው ገደብ አጣ። ሰፈሩ በሐዘን ተደብላለቀ። ህፃን አብዱል ጀሊል በአጭሩ ተቀጨ። ይህ ነገር ሲፈጠር ለመጀመሪያ ጊዜም አይደለም። 11 ህጻናት በተመሳሳይ አራብሳ ላይ ጠፍተው ቀርተዋል። ማህበረሰቡ ተጠያቂ የሚያደርገው ደግሞ አንድ አካል አለ። ከቦታው በተላከልን ምስል መሰረት እዚህ የምትመለከቱት የአምልኮ ስፍራ የሚመስል ቦታ ላይ አንዲት በኦሮሚያ ልዩ ኃይል ሰዎች የምትጠበቅ የአካባቢው ነዋሪዎች ጠንቋይ ብለው የሚጠራት ሴት አለች። የአካባቢው ሰዎች ወደዚህ ስፍራ መጠጋት ፈጽሞ ይፈራሉ። ምክንያቱም ብዙ ለመስማት የሚ የሚሰቀጥጡ ነገሮች የሚፈጸሙበት ስፍራ ነው። መረጃውን ያደረሰን ነዋሪም ህፃኖቹ ለግብር በሚል በዚህ ሴትዮ እንደሚቀጥፉና እሷን መንካት እንደማይቻል ይናገራል። ትልልቅ ባለስልጣናት ሳይቀሩ እዚህ ሴትዮ ጋር እንደሚሄዱ የተናገሩት ነዋሪዎቹም ዙሪያውን ቤቷ በልዩ ኃይልም እንደሚጠብቅ አያይዘውም ተናግረዋል። ምንም ማድረግ ስለማንችል ፈርተን ቁጭ ብለናል ሲሉ ያለውን ሁኔታ ለሚዲያችን የገለጹ የአካባቢው ነዋሪዎች ለሚዲያችን አስረ ተረድተዋል አዲስ አበባ ውስጥ በኦሮሚያ ልዩ ኃይል ጥበቃ ስለሚደረግላት ጠንቋይ ሴትዮ ሰምታችኋል? ከሰሞኑ አዲስ አበባ ውስጥ ብዛት ያላቸው ህፃናት ይጠፋሉ አይገኙ ልብ ብላችሁ አስተውላችኋል? የሙሉ አዲስ አበባ ድንቶና ቦሌ አራብሳ ላይ ብቻ ነው ሰዳችሁ ከሰሞኑ ይህንን ወጣት ህፃን ልጅ ተመልክታችኋል ብዬ አስባል። ይህ ህፃን ልጅ ብዙ ቲክቶከሮች መጥፋቱን ሲናገሩለት የነበረ ህፃን ልጅ ነው። ሰሞኑን ሞቶ ተገኝቷል። አራብሳ ወንዝ ዳር ተጥሎ ጥቁር ሻርፕ አንገቱ ለብሶ በግራ አንገቱ በኩል ተበሶ የተወሰነ ደም አጠገቡ ተገኝቶ አንገቱ ተቀጭቶ እንደሞተ ተረጋግ እዛው ቦሌ አራብሳ ላይ አስራ አንድ ህፃናቶች ጠፍተዋል። የአንዳቸውም ሬስ አልተገኘም፣ ከዚህ ህፃን ውጭ የአንዳቸውም። እዛው ቦሌ አራብሳ ላይ ደግሞ የምትመለከቱት ቤት ውስጥ የምትኖረው በኦሮሚያ ልዩ ኃይል ጥበቃ የሚደረግላት ጠንቋይ ነች። ቤቷ ዙሪያውን ጭምር የምትመለከቱት ግዛት የሚያክል ሰፈር የሚያክል ቦታ ወስዳ የምትኖረው አራብሳ መሀል ይኸው ከአራብሳ ኮንዶሚኒየምዎች መሀል ነው የምትኖረው። ልብ ብላችሁ ተመልከቱት ቦታው። አስራ አንድ ህፃን ልጆች ለግብር እየተባለ አንገታቸው ተቆልመሞ ሲሞት ወደዚች ቤት መጠጋት የሚችል አንድም ሰው የለም፣ አንድም ሰው። የአካባቢው ማህበረሰብ ይፈራል፣ ወደዚህ ቤት መጠጋት አይችልም። ይህንን በዋነኝነት እያስተባበረ ያለው ፋሲሊቴት እያደረገ ያለው ቦታውን ሁኔታውን እያመቻቸ ያለው እራሱ የአብይ አህመድ መንግስት ነው። የመንግስት ተባባሪነት ለእንደዚህ አይነት በአድ አምልኮ የህብረተሰቡ ደግሞ ጥቂት አላዋቂነት ሲጨመርበት ደግሞ ህፃናትን ለጉዳት ይዳርጋል። እንደው ለነዳጅ መጨመር ሰልፍ ባይወጣ ለህፃናት ሞት እንዴት ሰልፍ አይወጣ? አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። ነገር ግን አዲስ አበባ ላይ ቆያለሁ። የኢሬቻን ድምቀት ታደበዘዙታላችሁ። በቀን ከአምስት በላይ አስክሬኖች ወጣሉ ተባለ። የሰብአዊ ድርጅት ተወካዮች የፖለቲካ ፓርቲ ተወካዮች ብዙሃን መገናኛ ሚዲያዎች ይህንን ጉዳይ ሊመለከቱት ይገባል። የግፍ መፈጸሚያ የሆነው የቃሊቲው ማጎሪያ መጋዘን ሂደው ካልተመለከቱ ስለ ሰብአዊነት አፋቸውን ሞልተው ለመናገር ማፈር አለባቸው። የመረጃ ምንጩ እንባ እየተናነቀው ከተናገሩት መሀል ነው። ባለፉት ሁለት ሳምንታት ከአዲስ አበባ ከተማ ታፍሰው የተወሰዱ ከ10 ሺህ በላይ ወጣቶች በቃሊቲ ውሃ ልማት ጀርባም በአንድ ትልቅ መጋዘን ውስጥ ታስረው ይገኛሉ። በማጎሪያ መጋዘን ውስጥ ተስቦ በሽታም ተቀስቅሷል። በዚህ ምክንያት በየቀኑ አምስት የሚደርሱ ሰዎች ህይወታቸው እያለፈ መሆኑን የአይን ማኞች ለሚዲያችን ገልጸዋል። የማጎሪያ መጋዘን ኃላፊው ኮማንደር ድሪባን በተቀሰቀሰ ወረርሽኝ ምክንያት በየቀኑ ሰዎች እየሞቱ መሆናቸውን ለማረሚያ ቤቱ ኮሚኒኬሽን ሪፖርት ማድረጋቸውን መረጃውም ጠቁመዋል። ከመስከረም የመጀመሪያ ሳምንት ጀምሮ በአዲስ አበባ የከተማ ገጽታ ታብላሻላችሁ፣ የእሬቻ ድምቀት ታደበዘዛላችሁ፣ ኮሪደር ልማት ምልከታ ታጎድፋላችሁ በሚል የታፈሱ የጎዳና ተዳዳሪዎች በቃሊቲም ውሃ ልማት ጀርባ የሰራተኛ ማህበር ጉዳይ ሚኒስቴር መጋዘን ውስጥ ለከፋ ኢሰብአዊና አያያዝ ተዳርገው ህይወታቸው እያለፈ እንደሚገኝ የመረጃ ምንጮቻችን ገልጸዋል። መጋዘኑ ሞልቶ ተጨማሪ ሸራ ተዘርግቷል። ሁሉም ነገር በእስረኞች ተሞልቷል። የጥጥር መጣያ እንኳን የለም። ምግብም ፈጽሞ አይቀርብላቸውም። በቂ ውሃም የለም። መታጠብ ይናፍቃል ይላል የመረጃ ምንጩ። ህክምና ማግኘትም እንደዛው ብርቅ ነው። ታሳሪዎች ሰዎቹ እየሞቱ ነው። በቀን አንድ ደረቅ ዳቦ ይቀርብላቸዋል። እሱን በልተው ነው የሚውሉት የሚያድሩት። ዳቦ ሲመጣ ሽራ ውስጥ ያሉት ቀድሞ ስለሚወስዱም ወደ ውስጥ ያሉት ደግሞ አይደርሳቸውም። በዚህ ምክንያት ከሶስት ቀናት በላይ ዳቦ ሳያገኙ እንደሚቆዩም የዓይን እማኞች አረጋግጠዋል። ስለዚህ የሚመለከታቸው የሰብአዊ ድርጅት ተወካዮች፣ የፖለቲካ ፓርቲ ተወካዮች፣ ብዙሃን መገናኛ ሚዲያዎች ጉዳዩን እንዲመለከቱት ስንል ጥሪ እናቀርባለን። አሁን በቀጥታ ከአማራ ክልል የጦር ግንባር መረጃዎች ወዳገኛቸው አበይትና ሰበር ጉዳዮች አልፋለው። በቅድሚያም ጎጃም ላይ ያተኩራል። የኢንጂነር ክብር ተመስገን ብርጌድ በደንበጫ ከተማ በብልጽግና ኃይል ላይ ድል ማስመዝገቡን አስታወቀ። የአፋ ባሀ ምዕራብ አማራ ቀጠና ቴዎድሮስ እዝ ቅኝ የቲፍቲ ንጉስ ስድስተኛ ክፍለ ጦር ኢንጂነር ክብር ተመስገን ብርጌድ ደንበጫ ከተማ ተወሽቆ በሚገኘው የብልጽግና ሰራዊት ላይ ታላቅ ድልን መቀዳጀቱን አስታውቋል። የጨለማው ድባብ የማይበግራቸው የትግል ፈርጦቹ በሌሊት ተነስተው በደንበጫ ከተማ ውስጥ ተሰብስበው ንጹሐንን የሚረሽነውን፣ ሴቶችን የሚደፍረውን፣ የዜጎችን ሀብት ንብረት የሚያውድመውንና የሚዘርፈውን የብልጽግናን የአገዛዙን ስብስብ ዙሪያውን በመክበብ ከጠዋቱ 12 ሰ ሰዓት ጀምረው በተለመደ የጦር ጥበባቸው ሲያስጨንቁት አርፍደዋል ሲሉ የአካባቢው ነዋሪዎች ለሚዲያችን ገልጸዋል። በኮማንዶ ሻለቃ ሁነኛው አንተነህ የሚመራው ፈርጦቹ የኢንጂነሩ ልጆች አስደናቂ በሆነ የውጊያ ጀብዱና ግሩም በሆነ የጦር መላ የብልጽግናን ኃይል በቦምብ እያደባዩ የብልጽግናን ምሽጎች እያፈራረሱና የብልጽግናን ጉሮሮ እያነቁ በቆፈረው ምሽግ እይቀብሩት ጀምረዋል ሲሉ የአይን ማኞች ገልጸዋል። ማስተዋል የተሞላበት ፍጥነት ጥበብ የታከለበት ድፍረት፣ መናበብ የታከለበት አንድነት ትስስር ገንዘብ ያደረጉት ኢንጂነሮቹ በብልጽግና ቀጠና ገብተው የብልጽግናን ቁመናም በፍጥነት በመረዳት የብልጽግናን ኃይል በታትነውታል፣ ሲሉም የአካባቢው ነዋሪዎች ገልጸውልኛል። የብልጽግና ኃይል በውጊያው በብረት ለብስና በሌሎች ሜካናይዝድ መሳሪያዎች በመታገዝ ውጊያውን ለመቀልበስ ቢሞክርም የፋኖ ኃይሎች ግን ብረት ለበሱን ታንክ በብረት ክንዳቸው ተፋልመው መመለሳቸው ተረጋግጧል። ከጠዋቱ 12 ሰዓት ጀምሮ እስከ 3 ሰዓት ተኩል ትላንት በቆየ ውጊያ በርካታ ቁጥር ያለው የብልጽግና ኃይል ሰራዊት የተደመሰሰና የቆሰለ ሲሆን የመሳሪያና የተተኳሽ ምርኮም ማግኘት ተችሏል ሲሉም የፋኖ ኃይሎች አስታውቀዋል። ይህ በእንዲህ እንዳለ ዛሬ ደንብ ጫ ላይ የፔምፕ ብረት ለበስ ሹፌርና ዋና አዋጊው ከነ አጃቢዎቻቸው በፋኖ ላይመለሱ መሸኘታቸው ተረጋግጧል። ደንብ ጫ ላይ የፔምፕ ብረት ለበስ ታንክ ሙሉ ለሙሉ መውደሙንም የፋኖ ኃይሎች አስታውቀዋል። ይህ በእንዲህ እንዳለ ደብረ ማርቆስ ላይም የፋኖ ኃይሎች እየተዋደቁ ነው። ደብረ ማርቆስ ተከባለች። ማረሚያ ቤቱ ላይ ሌሊቱን ከባድ የጨበጣ ውጊያ ተደርጓል። ወደ ከተማ የሚያስገቡ ሶስቱን በሮች በፋኖ ተይዘዋል። የበረሃኞቹ ጅብላ ሙተራ ብርጌድ ፋኖዎች በደብረ ማርቆስ ከተማ አስደናቂ ኦፕሬሽን ሰርተዋል። የበረሃኛው ጅብላ ሙተራ ብርጌድ በሶስት አቅጣጫ በመግባት በደብረ ማርቆስ ከተማ የሚገኘውን የአገዛዙን ጦር ሲያደባየው አድሯል ሲሉ የአገዛዙ ኃይሎች ሳይቀሩ ለሚዲያችን በላኩት መረጃም አስታውቀዋል። ኦፕሬሽኑ በአራት አውደ ግንባሮች ማለትም በመሶ ቤት፣ ኮሌጅ፣ ሲቪል ሰርቪስ፣ ወንቃና በየቦ መሃል አደባባይ አካባቢም የተደረገ ሲሆን ከሌሊቱ ሰባት ሰዓት ገደማ እስከ ንጋቱ በተረገ ውጊያ በርካታ ቁጥር ያለው የብልጽግና ኃይል እርምጃም ተወስዶበታል። ውጊያ በተረገባቸው ሁሉም ቦታዎች ላይ የእጅ በእጅና የቦንብ ጥቃቶች የተፈጸሙ ሲሆን ዋርድያዎችን ጨምሮ በርካታ የብልጽግና ኃይል ሙትና ቁስለኛ መሆኑን የአይን ማኞች ለሚዲያችን ገልጸዋል። ይህ በእንዲህ እንዳለ ወደ ወሎ ስናልፍ ሰበር ዜና ሰሞኑን ወልዲያን ጨምሮ በሰሜን ወሎ ዞን በተደረገው ውጊያ ለደረሰው ሽንፈትና ኪሳራ ተጠያቂ ናቸው የተባሉ 28 የሰሜን ምስራቅ ዕዝ ከፍተኛና መካከለኛ እንዲሁም የበታች ወታደራዊ አመራሮች ተረሸኑ። ደረቅ እርምጃ ከተወሰደባቸው መካከል አብዛኞቹ የአማራ ተወላጆች ናቸው የተባለ ሲሆን ከአመራሮቹ በተጨማሪም የፋኖን ጥቃት መመከት የሚችል የውጊያ ንድፍ አውጥታችሁ አላዋጋችሁም የተባሉ የብልጽግና ከፍተኛ ዋጊዎችም ይገኙበታል ተብሏል ተጠቅሷል። በተያያዘ ሰሜን ምስራቅ ህዝብ በሰሞኑ ውጊያም ሙትና ምርኮኛ ከመሆኑ የተረፉ ወታደሮችን ሰብስበም የስነ ልቦና የአቅም ግንባታ ስልጠና እየሰጠ መሆኑም ታውቋል። ስልጠናው እየተሰጠ የሚገኘው በወልዲያ ከተማ ሲሆን ከመከላከያ ተቋም መምሪያም የመጡ የስነ ልቦና አማካሪዎችና ሌሎች ወታደራዊ አመራሮች ናቸው ስልጠናውን እየሰጡ የሚገኙት። በስልጠናው ላይ ፋኖ ብቻውን አልመታችሁም፣ የሻቢያ ጦር አዛዦች አግዘውት ነው እንጂ ብቻውን ቢሆን በዚህ ልክ ችሁም ነበር የእናንተ ጀግንነት እናውቀዋለን ጥቃቱን ለመከላከል የቻላችሁትን ሁሉ አድርጋችኋል ኮርተንባችኋል ፋኖ አሰርጎ ያስገባቸው አመራሮች ናቸው ለጥቃቱ ያጋለጧችሁ ተለይተው እርምጃ ተወስዶባቸዋል በሚል ለወታደሮቹ በተደጋጋሚ ሲነገር እንደነበረም ሚዲያችን ለስልጠና ሚዲያችን በስልጠናው ላይ ከተሳተፉ ወታደሮች ለማረጋገጥ ችሏል። በስልጠና ወቅት ከሰራዊቱ መካከል አንዳንዶቹ ጥቃት የሰነዘሩብንን ፋኖዎችን እናውቃቸዋለን፣ ሌላ ኃይል ተጨምሯል በሚል ራሳችንን ማሞኘት አንፈልግም፣ ከዚህ ይልቅ መንግስት ለችግሩ ፖለቲካዊ መፍትሄ ያስቀምጥ በሚል በመናገራቸው ከስብስባ አዳራሹ እንዲወጡ ተደርገው የተወሰዱበት አልታወቀም ሲሉም የአይን ማኞች ለሚዲያችን ወታደራዊ ምንጮቻችን ገልጸዋል። ይህ በእንዲህ እንዳለ በዘመቻ አርበኛ አደማሊ አባናደው ጉዳት ያስተናገደው የብልጽግና ቡድን የመጨረሻ ያለውን ካርድ መዟል። ሞርተርና ሌሎች ከባባድ መሳሪያዎችን በመስጅዶችና ና በአብያተ ክርስቲያኖች ላይ ሲወረውር የዋለው የአገዛዙ ኃይል የፋኖን ክንድ መቋቋም ሲያቅተው በስተመጨረሻ አስቀድሞ ባዘጋጀው ገዳይ ስኳድ ቡድን አማካኝነት ሃይማኖታዊ ግጭት ለመቀስቀስ በፋኖ ስም በመስጅድ ውስጥ በነበሩ የአማራ ተወላጆች ላይ ጥቃት መሰንዘሩ ተሰምቷል። ወሎ ቤተ አማራ ላይ የሃይማኖት ግጭት እንዲቀሰቀስ በከፍተኛ ሁኔታ እየ እየተሰራ የነበረው ይኸው ጸረ አማራው የብልጽግና ቡድንና ሌሎች አማራ ጠል ኃይሎች አስቀድሞ ባዘጋጁት ገዳይ ቡድን በመካነ ሰላም ከተማ በእስልምና እምነት ተከታይ የአማራ ተወላጆች ላይ ጥቃቱን ከፈጸሙ በኋላ የሃይማኖት ግጭት ቀስቃሽ መልእክቶችን በስፋት ማሰራጨታቸውን ተያይዘውታል። ስለሆነም ይህንንም የአገዛዙ የማፍሳሽ ሴራን ሁሉም አማራ ተረድቶ በተባበረ ክንድ እንዲያወግዝ መረጃውን ለሁሉም ታደርሱ ዘንድ እንጠይቃለን። ሰላም ጤና ይስጥልኝ አርበኛ ሁሴን ኡመር እባላለሁኝ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል ከወር ህዝብ ግንኙነት ነኝ እንደሚታወቀው በዘመቻ ሳጅን አደም አሊ አባናደው ወሎ ታላቅ ጀብድ እየሰራ ባለበት ሁኔታ ላይ ጥላት መፈራረስና መሽመድመድ በቀጠለበት ሰዓት ላይ አዲስ አሰላለፍ ይዞ የመጣበት ሁኔታ የወጣበት አላማ፣ እንደሚታወቀው ከአማራ ህዝብ ኪሳራና ከአማራ ህዝብ ውርደት ውጪ ሌላ ታርጌት ያላደረገው የመከላከያ እና የክልሉ ብልጽግና ሰራዊት በመካነ ሰላም ወረዳ በነበረው አውደ ውጊያ ላይ ከፍተኛ ተጋድሎ ሲያደርጉ የነበሩት የቴዎድሮስ እና የሚኒሊክዝ ጥምር ጦር በጥላት ላይ ከፍተኛ ኪሳራ ሲያደርሱበት በጦርነቱ ላይ ሆን ተብሎ የአማራ ህዝብ እርስ በርሱ እንዲጠፋና እንዲዳከም ካለው አላማና ፍላጎት የተነሳ የእምነት ተቋማቶችን ምሽግ አድርጎ ሲዋጋን ውሏል። በዚህም ሳቢያ በመካነ ሰላም ታላቁ መስጊድ ላይ አድማ ብተናና መከላከያው በጣም በገፍ በስፋት ገብቶ ሲዋጋ ውሏል። በዛ ጦርነት ላይ በተፈጠረ ችግር የሞቱበትን የስርዓቱ አቀንቃኞች እና የሚኒሻ አባላት የሞቱትን እነሱን ለይቶ በስም ነጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል አዋጅ በማወጅ በከተማው ላይ ግርግር እና ረብሻ እንዲነሳ በማድረግ ሙስሊሙን ማህበረሰብ አትነሳሞ ጀገራህን ይዘህ አለሃ አክበር አትልም ወይ የሚል አሰላለፍ እንዲሰለፉላቸው እያስነሱ ያሉበት ሁኔታ ይገኛል። በዚህ ደግሞ የአማራ ሕዝብ መደናገር እና ሌላ ጭንቀት ውስጥ ወይም ሌላ ሀሳብ ውስጥ መግባት አይጠበቅበትም። እኔም እንደ ማንኛውም አማራ አማራ ነኝ ብዬ ሙስሊም እምነት ተከታይ ሆኜ ወደዚህ ትግል ስቀላቀል እኔ ከጓደኞቼ ከትግል አጋሮቼ ጋር ሳለጣላ ሰፈር ላይ ቁጭ ብሎ የሃይማኖት ግርግር ለሶስት፣ ለአራት፣ ለአምስት የተከፈለበት ሁኔታ ባለበት ሁኔታ ላይ ያንን ፍላጎታቸውን መንግስትን ተደግፈው ሃይማኖቱን ለማፍረስ የሚጥሩ ኃይሎች ደግሞ ይህንን በማጮህ ላይ ይገኛሉ። እንደሚታወቀው በምዕራብ ወረዳ አካባቢ ላይ በገነቴ አካባቢ ሙሉ ለጋምቦ ከላላ አካባቢ ከጀርባቸው ላይ ማለትም ሳጅን አደማሊ ሲያዋጋቸው የነበሩ ሙሉ ሁለት ክፍለ ጦሮች ሸዋን ግዛው 95 ፐርሰንት ሸሁሴን ጅብሪል በታላቁ የወሎ ሸህ በሸሁሴን ጅብሪል የተሰየመው ክፍለ ጦር 99 ፐርሰንት ሙስሊም የሆኑ ክፍለ ጦሮች ያሉበት መሆኑን ማንኛውም የአማራ ህዝብ ሊያውቅ ይገባዋል። ሌላ ከዚህ በተጨማሪ አርበኛ ሳጅን አደማሊ በወሎ ላይ ይሄንን ገድል የሰራ ጀግና በመሆኑ ሙስሊም አርበኛ ወንድማችን በሱ ስም ተሰይሞ ጀብድ መስራት አለብን የሚል ሙሉ በሙሉ እንቅስቃሴ እንዳለና ፈጽሞ ፈጽሞ የሃይማኖትን ልዩነት የማያስተናግድ ለሰከንድም ቢሆን ይሄንን ጆሮ ሰጥቶ ሊያዳምጥ የማይችል የአማራ ህዝብና የአማራ ፋኖ እንዳለ እናምናለን። ከዚህ በተጨማሪ የአማራ ፋኖ ወለጋ ለታረደችው አይሻ ሰይድ ክፍለ ጦር የሰየመበትና በክፍለ ጦር ስም እንድትጠራ የእሷን የዛችን የህፃን ሙስሊም ልጅ ደም ለመመለስ ብዙ ወጣት እየረገፈበት ያለ ትግልን ይህ መንግስትን አላማ ተከትለው በየቦታው በየገጠሩም፣ በተለያየ ከተማ ስልክ እየተደዋወሉ ህዝቡ እንዲነሳና እንዲንቀሳቀስ በሃይማኖቱ ስም ያሰማራቸው የሚዲያ ስራዊቶቹም ታላቅ እንቅስቃሴ ላይ ስለሆኑ ይህንን ተገንዝቦ ማንኛውም ኢትዮጵያዊ ይህንን ድርጊት ሊያወግዘው ይገባል እላለሁኝ። አመሰግናለሁ። ሰላም ጤና ይስጥልኝ። አርበኛ ሁሴን ኡመር እባላለሁኝ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል ከወር ህዝብ ግንኙነት ነኝ። እንደሚታወቀው በዘመቻ ሳጅን አደም አሊ አባናደው ወሎ ታላቅ ጀብድ እየሰራ ባለበት ሁኔታ ላይ ጥላት መፈራረስና መሽመድመድ በቀጠለበት ሰዓት ላይ አዲስ አሰላለፍ ይዞ የመጣበት ሁኔታ የወጣበት ዓላማ እንደሚታወቀው ከአማራ ሕዝብ ኪሳራና ከአማራ ሕዝብ ውርደት ውጪ ሌላ ታርጌት ያላደረገው የመከላከያ እና የክልሉ ብልጽግና ሰራዊት በመካነ ሰላም ወረዳ በነበረው አውደ ውጊያ ላይ ከፍተኛ ተጋድሎ ሲያደርጉ የነበሩት የቴድሮስ እና የሚኒሊክ እዝ ጥምር ጦር በጥላት ላይ ከፍተኛ ኪሳራ ሲያደርሱበት በጦርነቱ ላይ ሆን ተብሎ የአማራ ህዝብ እርስ በርሱ እንዲጠፋና እንዲዳከም ካለው ዓላማና ፍላጎት የተነሳ የእምነት ተቋማቶችን ምሽግ አድርጎ ሲዋጋን ውሏል። በዚህም ሳቢያ በመካነ ሰላም ታላቁ መስጊድ ላይ አድማ ብተናና መከላከያው በጣም በገፍ በስፋት ገብቶ ሲዋጋ ውሏል። በዛ ጦርነት ላይ በተፈጠረ ችግር የሞቱበትን የስርዓቱ አቀንቃኞች እና የሚኒሻ አባላት የሞቱትን እነሱን ለይቶ በስም ነጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል አዋጅ በማወጅ በከተማው ላይ ግርግርና ረብሻ እንዲነሳ በማድረግ ሙስሊሙም ማህበረሰብ አትነሳም ወይ ጀገራህን ይዘህ አላሁ አክበር አትልም ወይ የሚል አሰላለፍ እንዲሰለፉላቸው እያስነሱ ያሉበት ሁኔታ ይገኛል። በዚህ ደግሞ የአማራ ህዝብ መደናገር እና ሌላ ጭንቀት ውስጥ ወይም ሌላ ሀሳብ ውስጥ መግባት አይጠበቅበትም። እኔም እንደማንኛውም አማራ አማራ ነኝ ብዬ ሙስሊም እምነት ተከታይ ሆኜ ወደዚህ ትግል ስቀላቀል እኔ ከጓደኞቼ ከትግል አጋሮቼ ጋር ሳልጣላ ሰፈር ላይ ቁጭ ብሎ የሃይማኖት ግርግር ለሶስት ለአራት ለአምስት የተከፈለበት ሁኔታ ባለበት ሁኔታ ላይ ያንን ፍላጎታቸውን መንግስትን ተደግፈው ሃይማኖቱን ለማፍረስ የሚጥሩ ኃይሎች ደግሞ ይህንን በማጮህ ላይ ይገኛሉ። እንደሚታወቀው በምዕራብ ወረዳ አካባቢ ላይ በገነቴ አካባቢ ሙሉ ለጋምቦ ከላላ አካባቢ ከጀርባቸው ላይ ማለትም ሳጅን አደም አሊ ሲያዋጋቸው የነበሩ ሙሉ ሁለት ክፍለ ጦሮች ሸዋን ግዛው 95 ፐርሰንት ሸሁሴን ጅብሪል በታላቁ የወሎ ሸህ በሸሁሴን ጅብሪል የተሰየመው ክፍለ ጦር 99 ፐርሰንት ሙስሊም የሆኑ ክፍለ ጦሮች ያሉበት መሆኑን ማንኛውም የአማራ ህዝብ ሊያውቅ ይገባዋል። ሌላ ከዚህ በተጨማሪ አርበኛ ሳጅን አደማሊ በወሎ ላይ ይሄንን ገድል የሰራ ጀግና በመሆኑ ሙስሊም አርበኛ ወንድማችን በሱ ስም ተሰይሞ ጀብድ መስራት አለብን የሚል ሙሉ በሙሉ እንቅስቃሴ እንዳለና ፈጽሞ ፈጽሞ የሃይማኖትን ልዩነት የማያስተናግድ ለሰከንድም ቢሆን ይሄንን ጆሮ ሰጥቶ ሊያዳምጥ የማይችል የአማራ ህዝብና የአማራ ፋኖ እንዳለ እናምናለን። ከዚህ በተጨማሪ የአማራ ፋኖ ወለጋ ለታረደችው አይሻ ሰይድ ክፍለ ጦር የሰየመበትና በክፍለ ጦር ስም እንድትጠራ የእሷን የዛችን የህፃን ሙስሊም ልጅ ደም ለመመለስ ብዙ ወጣት እየረገፈበት ያለ ትግልን የመንግስትን ዓላማ አላማ ተከትለው በየቦታው በየገጠሩም በተለያየ ከተማ ስልክ እየተደዋወሉ ህዝቡ እንዲነሳና እንዲንቀሳቀስ በሃይማኖቱ ስም ያሰማራቸው የሚዲያ ሰራዊቶቹም ታላቅ እንቅስቃሴ ላይ ስለሆኑ ይህንን ተገንዝቦ ማንኛውም ኢትዮጵያዊ ይህንን ድርጊት ሊያወግዘው ይገባል እላለሁኝ። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸረስ።